ሰላም ጤና ይስጥልን ውድ የቻናል ቤተሰቦች፣ የአዲሱ የደሞዝ ማሻሻያን በተመለከተ የፌዴራል ሆስፒታሎች በአዲሱ የደሞዝ ስኬል እንደተከፈላቸው ለማግኘት እችያለሁ። ከዚህም ውስጥ የአለርት ሆስፒታል ሰራተኞች፣ እንዲሁም ደግሞ ከፋይናንስ ቢሮ ባገኘሁት መረጃ እንደሚያሳየው የዚህ ወር በአዲሱ የደሞዝ ስኬል እንደተከፈላቸው፣ ነገር ግን ደብዳቤ በእያንዳንዱ ሰራተኛ እጅ አልደረሰም። ነገር ግን ክፍያ በዚህ ወር በአዲሱ እንደተከፈላቸው ለማግኘት ይሽያለሁ። ይህ እንዳለ ሆኖ፣ ነገር ግን የክልል መስሪያ ቤቶች አዲስ አበባን ጨምሮ በዚህ ወር የአዲሱ ሳይሆን በነባሩ ደሞዝ እንደተከፈላቸው እና የደሞዝ ማሻሻያው እንግዲህ በባክ ፔመንት በቀጣይ ወር ይከፈላል ተብሎ እንደሚታሰብ ነው ያገኘሁት መረጃ የሚያሳየው። ይህ በእንዲህ እንዳለ ሆኖ የደቡብ ማዕከላዊ ኢትዮጵያ ክልል ላይ ለእያንዳንዱ ሰራተኛ ለአብዛኞቹ ሴክተር መስሪያ ቤቶች ማለት ነው ደብዳቤ የአዲሱ የደሞዝ ማሻሻያ እንደደረሳቸው፣ ነገር ግን የክፍያውን ሁኔታ በቂ መረጃ ማግኘት አልቻልኩም ማለት ነው። የአዲስ አበባ ከተማ አስተዳደር ጤና ቢሮ እንግዲህ ለሁሉም የመንግስት ሰራተኞች የሚል ለሁሉም የጤና ባለሙያዎች በአዲሱ የዱቲ መመሪያ፣ ነገር ግን በነባሩ ደሞዝ የዚህን ኖር እንደተሰራላቸው ለማግኘት ችያለሁ ማለት ነው። ነገር ግን የአዲሱ የደሞዝ የትርፍ ሰዓት ማሻሻያው በሌሎች ክልሎች ላይ በዚህ ወር ተግባራዊ ስለመሆኑ ምንም የተገለጸ መረጃ የለም ማለት ነው። ለነበረ መረጃ አመሰግናለሁ። መልካም ጊዜ